አልፈራችሁም። ግን ለእኔ ቢሆንስ የሚለው ነገር አትፈሩ። እንደ ፈረስ ሌት ከቀን ብታኝክ ምን አገባችሁ? ፊቷን አጨማዳ ከሷን ከዝናናት እኔ አሁን የባለፈው ለእኛ ለጡረታዎቹ ነው። እናንተ ምን ታደረጋላችሁ? ህጻናቶቹ ቲክቶክ ላይ ያለችው ወላህ ለአዚም በጣም ነው ያሳቀኝ። ለእኔ ተመቸኝ። ባይመቸኝ ግን አልፋታለሁኝ እንጂ ኮሜንት አልጽፍላትም። ኮሜንት እርግማን እንኳን እርግማን፣ አስተያየት አልጻፍኩም። ላይክ ሰጥቼ ብቻ ሰርቼበታለሁ ቪዲዮዋን። ሽፍቱ ምንድን ጉር ናችሁ? እጃችሁ አለመንቀጥቀጡ እንደው። ባልሽን እንኳ ብትቀማ እንደው የሆነ ነገር የስራሽን ይስጥሽ ብለሽ ብትጽፊ እዚህ ላይ እንደው ይሻል ነበር። ይሄ ሁሉ እርግማን ለአንቺስ ቢያደርገው? የሁሉ የአላ አለመንቀጥቀጡ ጣትሽ ስትጽፊው እነ ጉደኛ ናችሁ ወላሂ። እኔ በጣም ነው የምፈራው፣ እንደ አይንም ነገር። እናንተ ግን ታድላችሁ። እናንተ በኮሜንት የምትሰ ምናችሁም ላይ ሳይደርስ ሰው እዚህ እኮ ቲክቶክ ላይ ያሌዝናና ነው ሰው የመጣው። ያ ደግሞ አበባ ሌላ አቅም ነው ሊሰራ ነው ስራ አድርጎ ስለያዘው፣ እች ደግሞ ሱብሃን አላ በሰው አገር ነው ያለችው። ያች እንግዲህ ሕፃን ልጇ ጋር ምን አደረገች? ሻራ ማለኪ ወላ የተንከራተተችው ይበቃታል። እናቴ የለ ያለችበት አገር አባት የለ ወንድም እህት የለ። ንነ ይሆ ነው መዝናኛዋ። ፊቷን አጨማደደች። ውሳማ ማስቲካ አላመጣ አፏ፣ የራሷ ጥርሷ የራሷ፣ ፊቷ ያጨማደደችው የራሷ የማንንም ይዛል ወጣችሁ። ተው አትዝናናበት። የሚያስጠላው ነገር ላይ ነው ሄዳችሁ እንደ ትንሽ እንኳ ስርዓት ያዥ ማለት በጽሁፍ እንደ ስርዓት ብልግና ነገር ምን ሲሰዳደቡ ካያች እች ልጅ ምን አረገች? የራሷን ፊት አጨባዳ ለመጣች የራሷን ጥርስ ስላፋጨች ወላ አይገባም፣ አይገባም ለእናንተ ለእሱ አይሄድም። ለምን ምንም አላረገቻ። ግን ያ ይሄ ሁሉ ላንቺ ነው። ረጋሚ ራሱን ደርጋሚ ይባላል። ወደ ራስሽ ነው። ረጋሚ ራሱን ደርጋሚ። የምንራገማት ነገር እኮ በሀቅ እንኳን ግማሹ ለኛ ነው። ለምን የስራህን? ትልቅ እርግማን ነው። አርተው ፈጣሪያቸውን ፈሩ። እንደው በምታምኑት አኪድ እንደው በድንጋይም ቢሆን ታምናላችሁ። ሃይማኖት ከሌላችሁ እንኳን እንደ ህንዶች፣ ህንዶች አሁን ሃይማኖታቸው ወደ ስንት አይነት ነው? በባብ እንኳን ያምኗሉ፣ በስንቱ ነገር ያምናሉ። አኪድ የተነሱ ፈጣሪ አላቸው ማለት ነው። ያው ድንጋዩም ቢሆን ነፍስ ባይኖረው ፈርተውት ነው የሚሰግዱት። ማንኛውም ሰው ካለ ሃይማኖት መቼም ቁጭ የሚል የለም እግሩን ዘርግቶ ሰው። እሱንም ቢሆን ፍሩ። አትጻፉ፣ አትራገሙ። መጥፎ ነገር፣ ቅስም የሚሰብር ነገር አይጻፉ። እሷ ቅስሙ አይሰበርም፣ ዋላ አይደርስባትም። ያንች እርግማን ቁመሽም ብታድሪ ብትወ እስለን በውስጥ ምከሪያ፣ ታስጠላች። ወላሁ በውስጥ ምከር። ይህ ሁሉ እርግማን እንደውም አፎ በይ በያገብተሽ አራ ማለክ ያለፈ ያገደመው ላንቺ አርገው እንደሚለች እርግጠኛ ነኝ።